ለሀገር እድገት ለማህበረሰብ ተጠቃሚነት የመንግስትና የሲቪል ማህበረሰብ ድርጅቶች አጋርነት ሚናው የላቀ ነው። በደቡብ ኢትዮጵያ ክልል በዚህ ማዕቀፍ 258 ፕሮጀክቶች 14 ቢሊዮን ብር በጀት ገደማ ወጥቶባቸው እየተሰሩ ነው። ሀብት በማፈላለግ በተለያዩ ዘርፎች እየሰሩ የሚገኙ የሲቪል ማህበረሰብ ድርጅቶች ለማህበረሰብ ተጠቃሚነት በሚወጡ ድርሻ ላይ የክልሉ ፋይናንስ ቢሮ ግልጸኝነት እንዲፈጠር ይሰራል አጠቃላይ ሲቪል ሶሳይቲም ሆነ የተባበሩት መንግስታት ፕሮግራም ድርጅቶች በጋራ ሆኖ እንደ ሀገር መንግስት የተያዙ አቅጣጫዎችን መነሻ በማድረግ ነው ስራ የሚሰሩት። እሱም ምንድነው? ከ ስልሳ አምስት በመቶ የሀገሪቱ ኢኮኖሚ ወይ ለክልላችን ከሚመደቡ በጀት በላይ ድህነት ቅነሳ የሚያደርጉት ተቋማት አካባቢ ላይ ነው የሚፈጸመው። እንደዚሁም ፕሮጀክቶችን ፕሮግራሞች በዚሁ ልክ ታች ይሄንን ቀመርን ወይንም ፕሮቶኮሉን ጠብቆ ነው ስራ የሚያከናውኑት ማለት ነው። ስለዚህ በዋናነት ግብርና ላይ ማህበራዊ ዘርፍ ላይ ጤና ላይ ትምህርት ላይ ሴቶች ህጻናት አካባቢ ላይ በርካታ ስራዎችን ይሰራሉ ማለት ነው። እንደዚሁም በግብርና ላይ በግብርናን ማዘመን፣ ምርጥ ዘር ማቅረብ፣ አሳና እንስሳት ሀብት ላይ እንደዚሁ አካባቢ ጥበቃ ላይ በርካታ ስራዎችን የሚሰሩ ነው የሚሆኑት። ከተረጂነት በመላቀቅ ምርታማነትን ለመጨመር መንግስት እየሰራ ባለበት በዚህ ጊዜ እነዚህ የሲቪል ማህበረሰብ ድርጅቶች በአጋርነት መስራታቸው የላቀ አበርክቶ እንዳለው እሙን ነው። አጋርነቱ የመጨረሻ ግቡ የማህበረሰብ ተጠቃሚነት እንደመሆኑ ደግሞ የሚሰጠውን ትኩረት ከፍ እንዲያደርግ ይጠበቃል። አሁን ብዙ መንግስታዊ ያልሆነው ድርጅቶች በብዛት ተነጣጥለው ልማቱን ለማሳለጥ እየሞከሩ ነው ያሉት፣ ግን ኔትወርክድ ሆኖ ተጣምሮ ተያይዞ የመስራቱ ነገር ብዙ ጠንካራ ነው ማለት አይቻልም። ስለዚህ እንደዚህ አይነት መድረኮች ያለውን ውሱን ሀብት በጋራ እንዴት መጠቀም እንችላለን፣ ድግግሞችን እንዴት መቀነስ እንችላለን፣ እንዴት አንዱ ከአንዱ መማማር ይችላል፣ እንዴት የተሻለ ስራ ሰርተን ማህበረሰቡን መጥቀምና ማበልጸግ እንችላለን በሚለው ሂደት ላይ ትልቅ ተጽዕኖ ትልቅ በጎ ተጽዕኖ አለው ብዬ አምናለሁ። በዚህ ወይ ቢቀጥል ሞር ስራዎችን ሎካላይዝ፣ አሁን ሪሶርስ ከሎካል ነው መውሰድ። ይሄ ወደፊት የሚደገፍ ነው። አንድ ነገር የሆነ ድጋፍ ከሌላ አካባቢ እስኪመጣ ከመጠበቅ አንተ ካለ ኪስ ውስጥ ያለውን ብትጠቀም እኔ ያለውን ብጠቀም አጠገቤ ያለውን ሰው ከሌላ አካባቢ ውጭ መጥቶ ገንዘብ ሰጥቶ ከሚረዳ እኔ የምችለው እኔ አሁን እኛ ሙያችንን በነፃ ነው እኔ ሜዲካል ዶክተር ነኝ። ስለዚህ ሕክምና የተማርኩበትን በነፃ ከሰጠው መርፌውን ኦር ስሪንጁን ኦር መድኃኒቱን ደግሞ አንድ ባለሀብት ደግሞ ቢሰጠኝ ተባብረን ምንድን ነው ኮሚኒቲ ሰርቭ ማድረግ እንችላለን። ይሄ ደግሞ ሎካላይዜሽን ወደፊትም የሚቀጥል በመሆኑ እነሱም በጣም አፕሪሼት አድርገው ጎብኝቶ ነው የሄዱት። ይህ ሪሶርስ ሀብት እንደ ክልል ወደ መቶ 258 ፕሮጀክቶችን የያዙትን በሙሉ አምጥቶ እንደ አንድ ቤተሰብ ለአንድ ህብረተሰብ ነው የምትሰሩት፣ ለአንድ ዓላማ ነው የምትቆሙት በቴማቲክ ኤሪያችሁ ብለው አቀናይቶ እዚህ ፎርም ላይ በመገኘታችን እጅግ በጣም ደስተኞች ነን። ቀጣይ ደግሞ አንዳችን ከአንዳችን ብዙ ሌሰን ለር ስለወሰድን እኛ ጋለውን ለሌሎቹ እነሱ ጋለውን ወደኛ ሼር በማድረግ እንዲ ተቀናይተን ከሰራን የሀገር ሪሶርስን በአግባቡ እንድጠቀሙ እናደርጋለን። ፕላስ ደግሞ ሪደንዳንሲ እኔ ጋለውም እዛ ጋ ያለውን ተመሳሳይ የምሰሩ ከሆኑ ምን ይሻላል ወደምለውም አቀናይተን እንድንሰራ ትልቅ መንገድ የከፈተልን ፎሮም ነው ብዬ አስባለሁ። በክልሉ እነዚህ ድርጅቶች በዋናነት በግብርና፣ በጤና፣ በንጹህ መጠጥ ዋና በትምህርት የትምህርት ዘርፍ ተሰማርተዋል። የክልሉ ፋይናንስ ቢሮ ይህንን ጉዳይ ከመከታተል እስከ መደገፍ የተሰጠውን ኃላፊነት በመወጣት የተያዙ ፕሮጀክቶች ውጤታማነት እንዲረጋገጥ የተለያዩ ስራዎችን እያከናወነ ሲሆን በዚህ ተግባር የሚስተዋሉ ክፍተቶችን በመሙላት ስራው እንዲጠናከርም የጋራ ምክር ቤት ተቋቁሞ ወደ ስራ ተገብቷል። ሁለንተናዊ ብልጽግና እንደ ሀገር ለማረጋገጥ ሲባል መንግስት ብቻ የሚሰራው ስራ ይሄንን ሁሉ ብልጽግናን ሊያመጣ አይችልም። በግሉ ዘርፍ እንደዚሁ ተደራጅቶ በማህበር የሚሰሩ የሚንቀሳቀሱ ሀይሎች አሉ። በማህበር ከሚንቀሳቀሱ አንዱ የሲቪል ማህበረሰብ ድርጅቶች ናቸው። ስለዚህ እነሱ የመንግስት እጅ ያጠረበት መድረስ ያልቻላቸው በርካታ ክፍተቶችን በመሙላት በጋራ በመስራት የሚሰሩበት ሁኔታ አለ። አሁን ለአብነት በአነሳ አርብቶ አደር አካባቢ ላይ የትምህርት ተደራሽነት፣ የትምህርት መሰረተ ልማት ከማሟላት አንጻር፣ ከማደራጀት አንጻር ምገባውም ላይ ተማሪዎች የትምህርት መጠነ ማቋረጥ ወይንም የትምህርት ስራ ላይ ውጤትን እንቅፋት ሊሆኑ የሚችሉ ስራዎች ላይ ምገባ ላይ የተሰማሩ ሲቪል ሶሳይቲ ማህበረሰብ ድርጅቶች አሉ። ስለዚህ ያንን ሁሉ ውጤት አይተናል፣ እኛም ገምግመናል። ግን አሁንም ቀጣይነትም ባለው መገምገም፣ መከታተል፣ ማጠናከር ደግሞ የሚጠይቁ ኤሪያዎች አሉ። ያንንም ለይተናል። ከማህበረሰብ አካባቢም ላይ ጥሩ ፊድባክ አለ። እኛም ተከታትለናል፣ ታች ያለውን ፊድባክንም ሰምተናል። ስለዚህ ጥሩ ነገር ነው ያለን። አሁን ዘንድሮ ደግሞ በዚሁ መልክ እኛ ፎረሙን አነቃክተን የጋራ አድርገን ሁሉም የራሱን ድርሻውን ከመንግስትም እንደ መንግስት እኛም ምንድን ነው ከእኛ የሚጠበቅ ጉድለታችን የቱ ጋር ነው የሚለው ነገር በሚሸፍን አካሄድ ለመሄድ፣ ማህበረሰብ ድርጅቶች ደግሞ በዛው ልክ ለታለመለት ዓላማ ሀብትን ከማዋል አንጻር ያለው ትኩረት አድርጎ ይሰራሉ ማለት ነው። በጋራ የሀገር ራዕይን ለማሳካት የማህበረሰብ ተጠቃሚነትን ለማሳደግ በክልሉ የሚገኙ የሲቪል ማህበረሰብ ድርጅቶች የሚመክሩበት የምክክር ፎረምም ተደርጓል።